አሰላሙ አለይኩም ወረህመቱላህ በረካቱ ቤተሰቦቼ፣ እንደት ናችሁ? ሰላም ናችሁ? እንደት ገረማችሁ ስራ ጤንነቱ ሰላም ነው ምላ እስኪ ቪዲዮው ላይ ካርጉት የእኔ ነገር ባበታ እንደ እየመጣሁ ላይ ካርጉ ምናምንም እላችሁና እንግዲህ በመጣው ሰዓት ወፍራም ላይ ካርጉልኝ ብያቸዋለሁና ወፍራም ላይ እያደረጋችሁ ደግሞ ማለት ነው። ያው እንደዚህ ማለት የቆያቸው ሲሰሩ ያው ቪዲዮም አይታይም ምንም ማድረግ አይቻልም። እንግዲህ እና ዛሬ እየተመስላችኋለሁ ወይ ላይክ አድርጉ፣ ላይክ ማድረጋችሁ እንዳትረሱ ብያለሁ። እስኪ ዛሬ ሰሞኑን ቦታ እየቀያየርኩ ነው። አሁን ለታገጠር ነበርኩኝ ከስንት ቀን በፊት ማለት ነው፣ ከአራት ቀን ከአምስት ቀን በፊት ያያችሁ ታይታችኋታል። ግን ብዙ አልታይናችኋለሁ። ያው ይቆዩ ስለምን በቃ የመታየት እድል የለውም። በርግጥ የኔ ችግር ስለሆነ ስንተውት

ታሽጋችሁ ዝም ብሎ አሁን እኔ እንደ ጋሪ ነኝ። በቃ ወደፊት ነው እንጂ ወደ ጎን እና ወደ ጎን ማየት ማንበብ የለም። ዝም ብዬ እንትን በቃ አንድ ቦታ ለማወቅ ሶስት አራት ጊዜ ይፈጅብኛል ማለት ነው። ያንን ቦታ ለማወቅ ያኔ ሶስት አራት ጊዜ እመላለሳለብኝ ማለት ነው። እና እንትን ነገር ይሄ እንደ ቦታ ቶሎ አይገባኝም እና ያው የምታውቁ ካላችሁ የምታውቁት ትችላላችሁ ብያ ነው። ከተማውን እንደኔ ከሆናችሁ ደግሞ አታውቁትም። እና የት ይመስላችኋል? በእርግጥ አሁን ያለሁበት በእርግጥ የሚያምር ቦታ ላይ አይደለም። ይህ ከተማ እንዴት እንዳማረበት እንዴት እንዳማረበት እስካሁን ወደ እንደገና ደግሞ ከተማ ላይ ያው መጨረሻ እንዳልነግራችሁ እንጂ በመጨረሻ ላይ አወራችኋል። እና እንግዲህ የእናንተን ግምት አስቀምጣችኋል። እየታለሁ ይመስላችኋል ብያለሁኝ። ያው እንግዲህ ድንገራችሁ ማለት ነው። እናንተ ገምታችኋል የሆነ ከተማ አዲስ አበባ አዲስ አበባ፣ በአራዳ ቋንቋ ሸገር ሚሉት ማለት ነው። ሸገር ሸገር ተሻግረናል እናላችሁን ሸገር መጥተናል። ሰሞኑን አየር በመቀያየር ላይ ነን እንላችኋለን። አልሀምድሊላሂ ስለሁሉም ነገር እና ሸገር ምን ጠፍቶሽ መጣሽ፣ ለምን መጣሽ፣ ምን እግር ጣለሽ አትሉኝ። በቃ ሸገር መጥቻለሁ እንግዲህ መልሼ የመዳምን ኩሽና ላጥ ነው እንግዲህ ምን ትሉታለህ? አይ አይ አይ ያለ መጣደል ሳስበው በጣም ነው የሚያደክመኝ። ምን ላይ ነው ማለት መኪና መኪናው ምንጭ ወን ተና አይደለም ነው ጭር ያለ ቦታ የለም። እንግዲህ አዲስ አበባ ነኝ እና በቃ ሰው ውር ውር መኪና ምንም ረፍት የላቸው አሁን አጉል ሰዓት ነው ዘጠኝ ሰዓት ነው አሁን እንኳን ግን ሰው ምንም ረፍት የለው። መኪናው ማያት ሰው ማያት እንደው አተት የለም ኩምቡት ሰቋት ይላል እና እንደዛ ነው ላችኋለሁ። አዲስ አበባ ለምርመራ መጥቼ ነው ላችኋለሁ። ያለመታደል ያለመታደል እና ተመርምሬ

መነፀር ያዝላቸኋል የአይነ ችግር ማለት እይታ ድክ መስ ከሆነ ማለት ነው። እና እኔ መነፀር ስስታተዝ ግን በመሰረቱ አድስ አደለም አይኔን አሞኛ ቃል ዛ እያለ ማለት ነው። ያው ስልክ ብዛት በጣም ስልክ ስለማበዛ አይኔን እያመመኝ ነበር ማለት ነው። እና የሆነ ሰዓት ተመርምሬ ያኔ እይታሽ የመድከም ነው ብለው መነፀር አዘውልኝ እስኪል መነፀሩ አለ ማለት ነው። ኢትዮጵያ ጂ መጥችል እና እዚህ ከመጣሁ ተጠቅም ነው አላውቅም። ለምትሉ ስልክም አልጠቀምም፣ ቲቪ ማላይም ብዙ ናችሁ። ስልክ ጭራሽ ትዝም አይሏችሁ። ከደውሎ እራሱ ሰው ባሰር ነው የሚያገኘ። ስፈልግ ብቻ ነው ስልኩ ማነሳው ና ስልኩ ስለማላይ አይኔ ሰላም አግኝቷል። ወዳው እንደመጣሁም በዚህ ተመርምሬ ነበር። እንዲሁ መነጸር አዘውልኝ፣ ዚ የታዘዝልኝ አልገዛውም ማለት ነው። በእርግጥ ያው መነጸርም ሊሆን ይችላል ቢታይ ማለት ነው። አላኩልሃል አሁን እዚህ ደግሞ ለሶስተኛ ጊዜ ስመረመራ አሁን ምንም ነገር የለም የለብኝም። ወላኪን አይንሽ አሁንም እይታው ደክሟል ስላችሁ የሆነ ኤቢሲዲ ያሳያችኋል። ከስድስት ሜትር ርቀት ነው የምትቀመጡት። ያኔ ትንንሽ ጽሑፍ ነው ደብ እየል አንብበው ሁሉንም ስላቃው እንዴት ኖርማል ይታየኛል። ወላኪን አንዱን ይዛችሁ ነው አንብቡ የምትባሉት፣ እና አንዱን ሲ ማንበብ አልቻልኩ ማለት ነው አልታየኛ ናደራህና ላ ወይንም ኢማን ሊያታሳጣኒ አላህ አጉል ስፍራ ነው የተቀመጥኩት ጎበዝ ወንበር እንኳን ያለም ስለተዘጋ በር ላይንም ማለት ነው። እንዳልኳችሁን እናልኳችሁን እንደዛ ሆኑ፣ መነጸር አዘውልኝ አሁን ሁሉም ምርመራሽ ጥሩ ነው ወላኪን የእይታሽ በመነጸር ይታይ፣ መነጸሩን አዘውልኝ ማለት ነው። መነጸሩን አዘውልኝ ከዛን እንትን በመነጸሩ ደግሞ መልሼ ቼክ ይደረግ ማለት ነው።

ይከብዳችኋል። ከአረብ ሀገር መጥታችሁ እንደ ይሄ ትልልቅ ስራ መስራት ማለት ነው። አሁን የስማ ዞር ብል አልቻልኩም። ቤቴን አይታችሁታል። ተበድሬ ጭምር ነው አጥሬ የጀመርኩት ማለት ነው። እና ያው ታውቃላችሁ የኔ ህይወት ብዙም ታውቁታላችሁ፣ ሁሌ አብረን ስለሆን ማለት ነው። አሁን አሁን ላይ እኔ ቶቶሎ ቪዲዮ ባልሰራም ማለት ነው፣ ያው ታውቃላችሁ አብዛኛውን የኔን ህይወት ማለት ነው። እና ያ ነው ያለው ነገር እና በርትቼ በቃ ሁለት መስራት ነው የታየኝና እንደዛ አስቤ ወደ ኮይት አስቤ ነበር። እንግዲህ አላህ ያግራው እና ማለት ነው። በዚሁ አጋጣሚ ኮይት እንዴት ነው? ብሩስ እንዴት ነው? ሰዎቹስ እንዴት ናቸው? ትነግሩኛላችሁ ማለት ነው። ኢንሻላህ ልለፍና ይህንም ማለት ነው። ሁሉንም አልፌያለሁ እስካሁን ወላኪን አይን ነው አሁን ችግር የፈጠረብኝ ማለት ነው። እናልኳችሁን በቃ ለዚህ ለዚህ ስል እንደው ስሜ ማዞር ብች ልናያችንም ባስታክል በሚለው ያው ጀምረዋለሁ ማለት ነው። እንግዲህ አላህ ያሳካ ውስጥ መጨረሻ እና ለእናንተ መከራችሁ ምክር ያው ብዙ ጊዜኛ እንደው አይጠግቡም እንደው እንደዛው እንደኖሩ መመዝመር ነው የሚፈልጉት ነው እንባላለን። እሱ እንዳለ ሆኖ እንደው ተውቃቅቼ እኔ አሁን እንደው ለልጄ ስል እንደው ተውቃቅቼ ብኖር ሁሉ ደስ ይለኛል። ወላኪን ይሄ ነገር ደግሞ መቼም አይጨርሱምና ቤት ጀመራችሁ ሰው እዛ ሂጅ ጨርሷለሁ። ምንም እንብላችሁ ቤታችሁን ጨርሱ። ስማዞርም ካለባችሁ እዛ ሆናችሁ አዙርም ህጋዊ ከሆናችሁ ትችላላችሁ ብለዋል። አሁን እኔ እንደዛ ስትይኝ ማለት ነው። እና እንግዲህ አላህ ካመጣው ብትርምራት ነው ይላል ያገሬ ሰው። እንግዲህ አላህ ካመጣው የትም አሁን ብዙ ሸቃላለን ን ችግር ያለባቸው ማለት ነው። እንደዚህ እንደ እኔ ሆኖ ነው እና አላችሁን እንትን በሉ ማለት የሰራችሁትን እክል ቤታችሁን ጨርሳችሁ ነው ማለት ቤት ነው የምትሰሩት። ብዙ ጊዜ አስፈላጊም ነው እና ቤታችሁን ጭርስ አድርጋችሁ ያዛችሁት ትዛችሁንም እንደነገሩ ትኖራላችሁ። የማይኖር የለም ማለት ነው እና አይ አንድ መሰላችኋለሁ። ለማንኛውም ወደ መሰል ታዲያ አረግዛችኋለሁ ሰዎች መነጸሩ ገልጾ ከሆነ መነጸሩ ልጅ ደግሞ መልሰው ሐኪም ቤት ልሄድ ነው ማለት ነው። እንደገና መልሻ በመነጸሩ መልሰው ቸክ ላይ ያረጉኝ ነው ማለት ነው። እንዳል ፍዱ አድርጎ በዚህ እኔ መሄድ እፈልጋለሁ። ምንም ተቀምጨ ጥቂት አልሆነልኝም። አላህ ከሻው እንግዲህ አይቀርም። ለማንኛውም ውጤት መጨረሻ ላይ እነግራችኋለሁ ማለት ነው። እስከዛው ሰላም ቆዩ። ሰላም አለይኩም አላችሁ እመለሳለሁና እሺ፣ ያ በእናትህ እንዴት አላችሁ? ሰላም ናችሁ? እኛን ናና አልሐምዱሊላ። አዲስ አበባ እንዳድርገው ስልክ በጣም ስህተት ነው። በነገራችን ላይ ለጥ አርጓችሁ ነው የምሄደው። ያው እዚሁ ሀኪም ቤት አጠገብ ነኝ ብዬሽ ነው እና እና ምን ነበር ልላችሁ የነበረው አለፍኩኝ። በመነጸሩ ታየኝ ነው።